ሰላም፣ ሰላም ውድ የስማርት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬው ቪዲዮ በፈተና ሰዓት በአጭር ጊዜ ተዘጋጅታችሁ ከፍተኛ ውጤት የምታስመዘግቡበትን ምናልባትም ከክላሳችሁ ኢቭን ከፍተኛ ውጤት የምታመጡበትን ሚስጥር ነው ዛሬ የምነግራችሁ። እያንዳንዷን ምላትን ነገር ስቴፕ ባይ ስቴፕ እና በስርዓት መከታተል እንዳትረሱ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን እስኪ ላይክ በማድረግ ጀምሩ። በጣም ሰፖርት ያደርገኛል። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ። አሁን እስኪ ወደ ቪዲዮ እንለፍ። እንግዲህ ፈተና በደረሰ ሰዓት እንግዲህ አብዛኞቻችሁ እንደዚህ የምታደርጉት ልክ ደብተራችሁን ወይንም መጽሐፋችሁን ይዛችሁ ላይበሪ ቀጥ ብላችሁ ወይንም ቤትም ይሁን ቁጭ ብላችሁ ሶስት ዩኒት ከሆነ ፈተና ላይ የሚመጣው ቁጭ ብላችሁ እየገለጣችሁ ዩኒት በዩኒት ፔጅ በፔጅ ገጽ በገጽ እያነበባችሁ ነው የምትሰሩት ከዛም በኋላ ያንን ሁሉ አንብባችሁ ከጨረሳችሁ በኋላ ነው ጥያቄ ምናምን ወደ መጨረሻ ላይ የምትሰሩት። ይህ የአጠናን ዘዴ እንግዲህ ፈተና በደረሰ ሰዓት ጭራሽ አይሰራም። እስከ ዛሬ እንግዲህ ወጥቶ ማንም ሰው ነግሯቸው አያውቅም እንጂ በጣም ብዙ ጎበዝ ተማሪዎች ይህን የአጠናን ዘዴ አይጠቀሙም፣ ውጤታማም አያደርግም። ስለዚህ ፈተና በደረሰ ሰዓት እናንተ እንዴት ነው መጠቀም ያለባችሁና እንዴት ነው በብልጠት በአጭር ጊዜ ተዘጋጅታችሁ በፈተና ላይ ከፍተኛ ውጤት የምታመጡ የሚለውን ትክክለኛ እና የሚሰራ የሚሰራ ኢቨን እኔም የተጠቀምኩበት በጣም ብዙ ጎበዝ ተማሪዎች ሲጠቀሙበትም ያየውት ኢቭን ደግሞ አሁንም በደንብ ላረጋግጥላችሁ የምችለው በሳይንስም ደረጃ ተረጋግጦ በጥናት ደረጃ ተረጋግጦ ከ22 ሚሊየን ተማሪ በላይ የተጠቀመበትን ሜትር ነው የማሳያችሁ። ይህንን ሜትር እንግዲህ ስቴፕ ባይ ስቴፕ እና በስርዓት ተከታትላችሁ አፕላይ እንዴት እንደምታደርጉ ታሳያችኋል። ቪዲዮን እስከ መጨረሻ ድረስ መመልከት እንዳትረሱ። እስኪ አሁን የመጀመሪያውን እስኪ ልክ ፈተና በደረሰ ሰዓት እንግዲህ መጀመሪያ ላይ ገና ገና ማንበብ ከመጀመራችሁ በፊት መጀመሪያ ሮጣችሁ መሄድ ያለባችሁ ሰመሪ ኖቱጋ ነው ሰመሪኖቱ ጋር ሄዳችሁ ኦልሞስት ከአምስት እስከ አስር ደቂቃ በጣም ተመስጣችሁ ትኩረት ሰጥታችሁ አንብቧችሁ። አሁን ይህንን የምታረጉበት ምክንያት የራሱ ምክንያት አለው። ምንድነው? ይህንን መጽሐፍ የጻፉት ሰዎች፣ ያዘጋጁ ሰዎች ራሱ የሙሉ ዩኒቱን ወይንም የመልመጃውን ዋና ጽንሰ ሀሳብ ወይንም ኮንሰፕት ጽፈው ጨምቀው ያስቀመጡት እዚህ ጋር ነው ሙሉን ታገኙታለች። በቃ ይሄ ነው ሙሉ የጠቅላላ የዩኒቱ ዋና ሀሳብ ወይ ዋና ኮንሰፕት ይሄ ነው በቃ ሙሉን። ስለዚህ እዚህ ጋር ሞር አተኩራችሁ ማንበባችሁን እንዳትረሱ። ነገር ግን ዋናውን ኮንሰፕት እዚህ ሰማሪ ኖቱ ላይ እንደዚህ በአጭር እና በደንብ የማያብራራ ካላገኛችሁ የት ሄዳላችሁ? ወይ ጓደኛችሁ ጋር ያነበበ ጓደኛችሁ ጋር ሄዳችሁ በአጭሩ በደንብ እስኪ በአንድ በአስ አስረዳኝ በሉት ዝም በሉና በጣም ይጠቅማል። አብዛኛው ተማሪም ሲጠቀመው አይቻሉ እንደዚህ አይነት እንደዛ በሉት ወይ ካልሆነ ደግሞ ምን ታረጋላችሁ? ወይ ኤአዎች አሉ ኤአይዎች ልክ እንደ ቻትጂፒቲ እንደ ዲፕሲ ካሉ ታስገቧቸውና በአንድ ፔጅ ሰመሪኖቱን አውጣልኝ ትሉታላችሁ። ከዚያ ሙሉ ሰመሪኖቱን አውጥቶ ከዛ ወዲያው እሷን ታነባላችሁ ማለት ነው። እሷን ካነበባችሁ በኋላ ኦልሞስት ከአስር ደቂቃ በላይ መፍጀት የለበትም ያኖት ማለት ነው፣ ለማንበብ ዋናው ነገር እሱ። ከዛ እሱን ካደረጋችሁ በኋላ ወደ ትሄዳላችሁ ቀጥታ ሰመሪ ኖቱ ትገልጡና ቀጥታ ወደ ሰመሪ ጥያቄ ነው የምትሄዱ። ወደ ማጠቃለያ መልመጃው ጋር ጥያቄ ጋር ትሄዳላችሁ ማለት ነው፣ ቀጥታውን ወደ ምንገባን ወደ ጥያቄ። አሁን እዚህ ጋር የምናውቀውን ያቺን ሰመሪ ኖት አንብበናል፣ አይደለም? የተወሰነ ነገር አለን። አሁን ይሄንን ጥያቄ እየሰራችሁ ምን ይሆናል? ይህን ጥያቄ እየሰራችሁ የምታውቋትን ተንቦላላችሁ፣ አብዛኛውን ግን አታውቁትም። እዚህ ጋር ልንገራችሁ፣ ዋናው ሐሳብ እሱ ነው። ከዛ የማታውቁትን ተመልሳችሁ ይሄዳችሁ ዩኒቱ ጋር ትፈልጋላችሁ ማለት ነው መልሱ ከዚያ መልሱን ትፈልጉና አንብባችሁ መልሱን ታገኙታላችሁ። ከዛ ካገኛችሁት በኋላ ተመልሳችሁ ሄዳችሁ ምን ታደርጋላችሁ? መልሱን ትሞላላችሁ ማለት ነው። በዚህ መልክ ሙሉ ጥያቄውን ትሰራላችሁ። አሁን በሶስተኛ ነገር ደግሞ ምን ታደርጋላችሁ? በሶስተኛ ነገር ሄዳችሁ እዛ ጋር እነዛን ጥያቄዎች ሄዳችሁ መልሱን ስትፈልጉ እነዛን በምታንቡበት ጊዜ እነዛ ቦታ ላይ ሄዳችሁ ኖት፣ በዛው እግረ መንገዳችሁን አጫጭር ኖት መያዝ እንዳትረሱ ለመሰላችሁ፣ እዛ ጋር በምትሄዱበት ጊዜ ዋና ዋና ጥያቄ የሚወጡባቸው ቦታዎች እዛ ጋ ናቸው ማለት ነው። ዋና የዩኒቱም ጽንሰ ሀሳብ ያለው እዛ ጋ ነው ማለት ነው። እዛ ጋ ምን ታደርጋላችሁ? ኖታችሁን ታወጣላችሁ ማለት ነው። አሁን ይህን ማድረጋችሁ ምን ይጠቅማችኋል በሉኝ። በአንድ ድንጋይ ሁለት ወፍ አደረጋችሁ። ምንድን ነው ጥያቄም እየሰራችሁም ነው፣ ኖታችሁንም እያነበባችሁ ነው ዝም ብሎ የሆነውን ኖት ደግሞ ከምታነቡ ዋና ዋና የተመረጡ ኖቶችን ብቻ ነው እያነበባቸው ያላችሁት ማለት ነው። በዚህ አይነት ሜትድ አንድ ዩኒት ላይ ከሰላሳ 30 ደቂቃ እስከ አንድ ሰዓት ብትፈጁ ነው፣ በቃ በጣም ሰፋ ከተባለ አንድ ሰዓት ብትፈጁ ነው። ይህን ነገር ካደረጋችሁ በኋላ ልቅ ፈተና ስትገቡ ስትሩ ሪፈር አድርጋችኋት ትገባላችሁ ማለት ነው። ነገር ግን ያቺን ኖት ፈተና ላይ ይዛችሁ እንዳትገቡ ያው አስጠንቀቅያችኋለሁ። ከዛ በአራተኛ ምን ታረጋላችሁ? በአራተኛ ምን ታረጋላችሁ? ልክ ፈተና ላይ ስትገቡ ፈተና ውስጥ ልክ እንደገባችሁ ማድረግ ያለባችሁ ዘዴዎች አሉ የምትጠቀሟቸው ማለት ነው። አሁን ያነበባችሁትም ሙሉ በቂ ነው። ኦልሞ ሰማኒያ ምናምን ፐርሰንት ታመጣላችሁ ከመቶ ማለት ነው። ግን መቶ ከመቶ ለመድፈን ከፈለጋችሁ እነዚህን ስቴፖች በስርዓት ተጠቀሟቸው። እነዚህን ስቴፖች እንግዲህ ዲቴይል እዚህ ጋር ለማብራራት ጊዜ ስለሚፈጅ ይኸው እዚኛው ቪዲዮ ላይ አስቀምጭላቸኋለሁ። ልክ ፈተና ላይ ስትገቡ ይሄንኛውን ቪዲዮ እዩት። መጨረሻ ከዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ነክታችሁ ትገባላችሁ። ይሄንን ቪዲዮ እዩት። እዚኛው ቪዲዮ ውስጥም ደግሞ እንዴት ፈተና ላይ ደግሞ ማታቋቸውን ጥያቄ አንዳንዴ ከቨር አድርጋችሁ አንዳንድ አስተማሪ ማታቁትን ጥያቄ ያመጣልና እነዛንም ፈተና ጥያቄዎች ደግሞ እንዴት በቀላሉ ገምታችሁ ማለፍ እንደምትችሉ እዚሁ ቪዲዮ ላይ ያብራራላችኋል። ይህን ቪዲዮ እንዳልኳችሁ መጨረሻ ላይ አስቀምጥላችኋለሁ። ይህን ስቴፕ ተከተሉ ማለት ነው። በተጨማሪም ደግሞ የአጠናን ዘዴዎችን ኖርማል ፈተና ሳይደርስ መጠቀም ያለባችሁን የአጠናን ዘዴዎች እንግዲህ እዚኛው ላይ አስቀምጬላችኋል፣ ማለት ነው። እዛኛው ላይም ገብታችሁ ለእናንተም የሆነውን የአጠናን ዘዴ መጠቀም ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ፈተና፣ መልካም ጊዜ ላለው። ቻው ቻው